ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። ጌቴሽ አዲስ ሰው። ውድ የእግዚአብሔር ቤተሰቦች እንግዲህ የስደት እስከ ሰማይ ፕሮግራሜን ለትንሽ ጊዜ ትንሽ አዘግቼው ነበረ። ለዛም ደግሞ ይቅርታ እጠይቃለሁ። እንግዲህ ዛሬ ክፍል አስራ አንደኛውን ከቬንዙዌላ ካራካስ ወደ ካናዳ ለመግባት በሜክሲኮ በኩል የሜክሲኮን አየር መንገድ ይዤ እንዴት እንደሞከርኩ ተርካለሁ ማለት ነው። እንግዲህ ውድ የእግዚአብሔር ቤተሰቦች ይሄ ታሪክ እውነተኛ ነው። ይህንን የምናገረው ያው በኢየሱስ ክርስቶስ የፍቅ ንጉሥ ቻናል ነው። ይህን ያደረግኩበት ዋናው ምክንያት ለምንድን ነው እግዚአብሔር እኛ ብንሳሳት እንኳን እሱ በምሕረት የሚጠብቀን አምላክ እንደሆነ ለማሳየት ነው። እንጂ ሰው ከእግዚአብሔር ጋር ሆኖ ወይ ደግሞ እግዚአብሔር መንፈስ ከሱ ጋር ሆኖ ሕገወጥ ስራ ይስራ እያልኩ አይደለም። እኔ ከዚህ በፊትም እንደተናገርኩት እንግዲህ ደቡብ አፍሪካ ስመጣ ነው። ያው ከደቡብ አፍሪካ ጀምሮ ያው ታሪኩን ስትሰሙት የእግዚአብሔር መንፈስ በጣም የቀረበኝና በእውነት እግዚአብሔር ከሰዎች ጋር ነው ያለው የሚለውና ወደ መጽሐፍ ቅዱስ መንፈሳዊ ነገርም የተመለስኩበት ጊዜ ነው ግን ያ ማለት ግን በትክክለኛው አውቄው አሁን እንዳለው ማለት፣ ትክክለኛው ነገር የትኛው ነው፣ ትክክለኛ ያልሆነ የትኛው ነው ምናምን ብዬ አሁን ያለሁበት አይነት ብስለት ላይ አልነበርኩም። በመንፈሳዊ ህይወቴ ማለት ነው። እና ለእኔ የሚመስለኝን ሁሉ እግዚአብሔር ከኔጋ ሆኖ እንደሚያግዘኝ ነው የሚሰማኝ የነበረው ማለት ነው። እና አዲስ ክርስቲያን አንዳንዴ ትክክለኛው ነገር እግዚአብሔር ይወደዋል አይወደውም የሚለውን ጊዜ የለውም፣ እና ሁልጊዜ እኛ የምንፈልገውን ብቻ ነው ለማድረግ የምንፈልገው። በዛ ውስጥ ደግሞ እግዚአብሔር እንዲረዳን ነው የምንጠብቀው። ግን አሁን ላይ በመንፈሳዊ ነገር በእግዚአብሔር ቃል በጣም የጎለበስኩ ሲሄድ እነዚህ ነገሮች ትክክል እንዳልሆኑ አሁን አሁን ይገባኝ እየተማርኩበት መጣሁ ማለት ነው እና እንግዲህ ወደ ታሪኩ ልመለስና ባለፈው ያቆምኩት ክፍል አስር ላይ ወደ ኤርፖርት ልገባ ቬንዙዌላ ካራካስ ማለት ነው። አሁን የማሳያቸው የቬንዙዌላ ባንዲራ ነው፣ ኤርፖርት ውስጥ ማለት ነው። እና እዛ ከገባው በኋላ ይሄኔ፣ ቪዲዮ አይደለም ያዙም፣ ብዬ ነው ለእንትኑ ያህል ሪኮርድ ያደረኩት፣ የሌሎች ሰዎች ቪዲዮ ነው። እና ወደ ኤርፖርት ገባሁ። ላስት ሚኒት ነው የገባሁት። ስገባ ላስት ሚኒት የገባሁበት ሪዝኑ ምንድን ነው? ሰዎቹ በተለይ ኤሪያ ማኔጀሩ ብዙ ነገር እንዳይጠይቀኝ ስለፈለግኩ ነው። እንደገባሁም ልክ መጨረሻ ላይ ስለነበረ ሰውየው ያው ጠየቀኝ ብዙ ነገር እንዳቀርብለት፣ ግን ፓስፖርት ብቻ ነው የሰጠሁት እና ፓስፖርቱንም ብዙ ጊዜ ያው ላቲኖቹ ጥቁሮቹን ብዙ አይለዩንም፣ እኛን ማለት ነው። እርስ በርሳቸው እንትን ያደርጋሉ። እና እንዳልኳችሁ ፎቶግራፉ የጉትቻ አድርጎ ነበረ ሰውየው። ስለዚህ እኔም ልክ እንደ ሰውየው ለመሆን ሞክሬያለሁ። ግን ያው በትክክል ለሚያዩ ሰው ትክክል እንዳልሆነ ያስታውቃል። ግን ሰውየው በጣም ቸኩዬ ስለነበረ እኔ ደግሞ የመጨረሻ ተጓዥ ስለነበርኩኝ መጨረሻም የገባሁበት ሪዝንም ያ ነው። ምክንያቱም ጊዜ ላለመስጠት ነው ለሰውየው። ከቆየው ብዙ ጥያቄዎች ይጠይቀኛል ማለት ነው። ስለዚህ ላስት ሚኒት ከሆነ ግን በጣም ስለሚቸኩን እድል አልሰጠውም ማለት ነው። ስለዚህ ትሰራልኝ። ከዛ ተጓዝኩ ማለት ነው። ገባሁኝ፣ ሄድኩ እና ፕላኑ የነበረው ምንድን ነው የያዝኩት የካናዳ ፓስፖርት ነው የካናዳ ፓስፖርት በሜክሲኮ ላይ ትራንዚት አድርጌ ከዛ ቀጥታ ወደ ካናዳ ለመሄድ ማለት ነው። እና የተነሳው ከካራካስ ነው። ካራካስ ገባሁኝ። ሰውየው በጣም ተጠራጥሮኛል፣ ግን ላስት ሚኒት ላይ ስለነበረ እየጠራ ነበረ። የአውሮፕላኑ መንገደኞች እየጠራ ነበረ። የመጨረሻ መንገደኛ ግባ ግባ ይል ነበር ስለዚህ ሰውየው ብዙ እንትን አላደረገም። ተጠራጥሮኛል፣ ግን ሰጠኝ፣ ገባው፣ ሄድኩኝ። አሁን ማስበው ከሜክሲኮ ሜክሲኮ ላይ ሰዎች ካልያዙኝ ቀጥታ ወደ እንትን ነው የምሄደው ማለት ነው፣ ወደ ካናዳ ነው የምሄደው ማለት ነው። ስለዚህ ካናዳ እንዴት ነው ማደርገው እያልኩኝ እሱን አስባለሁ። ስለዚህ የሜክሲኮን ማለፌን ማረጋገጥ አለብኝ፣ ወደ ካናዳ ለመሄድ ማለት ነው። እና ተነሳ። ከዛ ወደ ቬኔዙዌላ ካራካስ ተነሳ እና ወደ ሜክሲኮ ሄደ እና ካልሳ ሰዓት ኩንክ ኦልሞስት ወደ አራት ሰዓት አካባቢ ኦር ሶስት ሰዓት አካባቢ ተጓዝን ይመስለኛል። እና ተጓዝን ለካ ሰውየው ተጠራጥሮኝ ስለነበረ እንዳልኳችው አይሮፕላኑ የማን ነበረ? የሜክሲኮ አየር መንገድ ነው። የሜክሲኮ አየር መንገድ ስለነበረ ሰውየው ያው የኤሪያ ማኔጀር ይመስለኛል። ስለዚህ እሱ ደወለ እና እንዲ እንዲህ አይነት ፓሴንጀር አለ እና የሚሄደው ወደ ካናዳ ነው። ስለዚህ እኔ ግን ተጠራጥሬዋለሁ በደንብዩት ምናምን ያላቸው ይመስለኛል። ለምንድን ነው ይሄን ያልኳችሁ? ልክ ሜክሲኮ ኤርፖርት እንደገባው ወዲያው ነው ሴኪሪቲዎች የያዙኝ ያ ማለት ቀድሞ ኢንፎርሜሽን ነበራቸው ማለት ነው። ስለዚህ ሰዎች ወረዱ መውረድ ጀመሩ። ቀጥታ ወደ ከኤርፖርት እየወረዱ ምናምን መሄድ ሲጀምሩ ምክንያቱም እዛ ትራንዚት ነው የሚወሰደው። ሌላ ፕሌን አለ ማለት ነው ወደ ካናዳ መሄድ ስለዚህ ኛው አይሮፕላን እስከ እንትን ድረስ ብቻ ነው የሚሄደው የነበረው ማለት ነው። እና ፍላይቱ ግን እኔ እስከ ካናዳ ነበር የሚሄደው ማለት ነው። ስለዚህ ፓሴኘሮች እንደወረዱ ሁለት ሰዎች ናቸው መጡ። ምንም ነገር እንትን አላሉም። ቀጥታ ተከተለን አሉኝ። አላ ተከተለን ሲሉኝ በቃ የሆነ ነገር እንዳለ ገባኝ። እና ግን ላለመደናገጥ ራሴን በደንብ ኮንትሮል አድርጌ ምክንያቱም ሊሆንም ላይሆንም ይችላል ብዬ ነው ያሰብኩት። ለምን ብዙ ጊዜ ያው በሜክሲኮ በኩል ወደ ካናዳ አሜሪካ ሰው ስለሚሄድ ጥብቅ እንደሚሆን አውቃለው፣ እና እድሉን ሞክራለው። ከተሳካ ተሳካ፣ ካልተሳካ ደግሞ ተመልሼ እንደገና ቦርደር ቱ ቦርደር ወይ ደግሞ በወሰን በኩል እንደምገባ ልቤ ሙሉ ነበር። የሚገርመው ነገር ከዛ ተከተልን አሉኝ። ሰዎቹ ይዘውኝ ሄዱ። ከዛ አንድ ክፍል ውስጥ አስገቡኝ አንድ ክፍል ውስጥ አስገቡኝ እና የተሰባበረ እንግሊዝኛ ነው የሚናገሩት። እንትንህን ፓስፖርትን ስንሰጥንና ቼክ የምናደርገው ነገር አለ አሉኝ። ከዛ በቃ እነዚህ ሰዎች በቃ እንትና ብለዋል ማለት ነው ኢንፎርሜሽን አላቸው ማለት ነው ብዬ እንትና ላይ ማለት ነው። ስለዚህ አንድ ክፍል ውስጥ አስገቡኝና ክፍል ውስጥ ካሜራ አለ እና ቀና ቀና ብዬ እንትን ሳይ ከኮርነር እና ኮርነር ላይ ሁለት ካሜራ አለ። ስለዚህ እነሱ ሌላ ክፍል ሆነው እኔን በካሜራ ያዩኛል ማለት ነው። ሪያክሽንን፣ ሁኔታዬን ናምን ነው ይሄ። ፌሻል እንትን አክት እንዴት ለማደርግ ተደናግጫለው፣ ደስ ብሎኛል ወይንስ እንዴት ነው ምናም የሚለውን በዛ ሊያዩ ይመስለኛል። እንግዲህ የራሴ ግምት ነው። በኋላ ነው እነሱ ሌላ ክፍል ወስደውኝ በካሜራ እንደሚያዩት እንደዛ ነው። ካሜራውም ላይ ስለነበረ ነው። እና አሁን ካሜራውን ቀላ ብዬ ሳይ ካሜራ አለ። ስለዚህ ምናልባት ሌላ ዕቃ ያዝኩት ነገር ካለና አሁን ካናዳዊነቴን የማይገልጽ ነገር ካለ ብዬ ሳስብ፣ ለካ የሚገርመው ነገር የትሪንዳድ ቶቤጎ እንትን ድራይቨር ላይሰንስ አይዲ ይዣለሁ። በእንትን በውሸት አስርቼ ማለት ነው። እና ወደዛም ልሞክር እያሰብኩ ነበር እና ይዣሉ፣ ግን አሁን ይሄንን አይዲ ካገኙት፣ ይህን መታወቂያ የትሪንዳን ኢንቶቤጎን መታወቂያ ካገኙት፣ እነዚህ ሰዎች ቀጥታ ወደ ትሪንዳን ኢንቶቤጎን የሚልኩኝ። እዛ ላኩ ማለት ደግሞ በቃ ጀስት ገሀነም እንደገባ እንደምትገቡ ቁጠሩት። ምክንያቱም በጣም በጣም ኃይለኛ ሀገር ነው ሀገሩ። እና ብዙ ክሪሚናል ስለሚመጣበት በቃ ማንም ያስታውሳቸው የለም። ስለዚህ አገሩ ያ ነው ብለው ከላውኳቸው እነዛ ሰዎች ደግሞ የእነሱን መታወቂያ ይ ከገባው ደግሞ እሱ ደግሞ ሌላ ችግር ነው ማለት ነው። እንግዲህ ከዚህ ሁሉ በጣም የሚገርማችሁ ነገር በእውነት እግዚአብሔር ምንም እንኳን እናንተ ሮንግ መንገድ ብትሄዱ ኢየሱስ ክርስቶስ ሁልጊዜ በምትሄዱበት ቦታ ሁሉ ነገሮችን ያስተካክላል። በቃ የእሱ ፍቅር፣ እሱ እናንተን ከወደደ በእሱ መንገድ እንድትሄዱ ከፈለገ ሁሉ ነገር እያስተካከለ ይጠብቃቸዋል። እና እኔ አሁን የገባኝ ይሄ ነው እንጂ አሁን ዛሬ ላይ ሳስበው በጣም ትልቅ ክራይም ነው የሰራው፣ ትልቅ ወንጀል ነው ያደረግኩት። ምክንያቱም የሌላ ሀገር መታወቂያ ይዤ፣ እንደገና የእነዚህ የሌላ ሰው ሀገር ፓስፖርት ይዤ እንደዚህ ብያዝ ምን እንደሚሆን አስቡት። እና ይህን መታወቂያ ትዝ ሲለኝ ለካ ባጌ ውስጥ ነው ያ መታወቂያ ያለው ትዝ አለኝ። ከዛ ቀስ አልኩና ልክ እቃ እንደሚያነሳ ሰው ባጉን ጣልኩት ማለት ነው። ባጉን ቀስ ብዬ በአጋጣሚ እንደሆነ አድርጌ ባጉን ጣልኩት። ከጣልኩት በኋላ ልክ ካሜራውን እንትን አድርጌ ቀስ ብዬ ካሜራውን እንዳያየኝ ካሜራውን ዲስትራክት እያደረግኩኝ ቀስ ብዬ አወጣሁት። ከዛ አወጣሁትና በእጄ ያዝኩት። ከዛ ትንሽ ቆየሁና ጋርድ ጠራሁ፣ ማለት እንትን ሄዳለሁንት ቤት ሄድ እፈልጋለሁ አልኳቸው። ከዛ እነሱ ሰውየው ስኮርት አደረገኝ ማለት ነው፣ ሽንት ቤት ሄደ ማለት ከዛ ዛ ሽንት ቤት ሲሄድ ቀጥታ እንትኑን እዛው ጣልኩት ማለት ነው። ሽንት ቤት ውስጥ እንትን አደረኩት ተመልሽ የመጣው ማለት ነው። ይሄን ሳረ ግን በአጋጣሚ የሚገርመው ነገር ግን እነሱም አላዩኝም። እሱ ብያዝ ኖሮ የመጨረሻ በጣም አደገኛ ሁኔታ ውስጥ ገባ ነበር። አሁን ትንሽ ከቆዩ በኋላ እነሱ ጠሩኝ ማለት ነው። ጠሩኝ እና አንድ ትልቅ የሆነ ኮንፈረንስ ሩም ነው እዛ አስገቡኝ ማለት ነው። እዛ አስገቡኝና ቢያንስ አንድ ስምንት ምናምን ይሆናሉ። ከስምንት እስከ አስር ይሆናሉ። በግራም በቀኝም እንዲህ ተቀምጠዋል። ልክ ለትልቅ ስብሰባ የተቀመጡ ነው የሚመስለው። ከዛ እዛ ጋር ተቀመጣሉኝ ፊት ለፊታቸው ተቀመጥኩ ማለት ነው። ፊት ለፊታቸው ተቀመጥኩ። ከዛ እያንዳንዳቸው ፓስፖርቱን ይዙና ወረቀት ይዘዋል። ወረቀቱን እያዙ ይሄ ሰውዬ ፎቶግራፍ ላይ ያለው ሰው ነው አይደለም የሚለውን ለማየት ማለት ነው። ስለዚህ አንድ ሰውዬ ያይና ወይ ነው ይመስላል ይላል፣ ወይ ደግሞ አይመስልም ይላል። ከዛ ፎቶግራፉን ያያል ሚን ፓስፖርቱን ያያል። ፓስፖርቱ ላይ ያለውን ፎቶግራፍ ያያሉ፣ እኔን ያዩኛል። ከዛ በኋላ ልክ ሲጨርስ ሰውዬ ራሱን መልስ ሰጥቶ ለሚቀጥለው ሰውዬ ይሰጠዋል ማለት ነው። የሚቀጥለው ሰውዬም እንደዚሁ እያደረገ እኔን ቀና ብሎ እያየ እንትን ፓስፖርቱን እያየ ምናምን መጨረሻ ላይ በጣም በእርግጠኝነት ብዬ ማስበው ሁሉም የእሱ ፓስፖርት አይደለም ብለው የወሰኑ ይመስለኛል። ወይ ደግሞ ስኖም ሊሆን ይችላል አላውቅም፣ ግን የራሴ ግምት ነው። ለምንድነው ይሄን ምላችው? መጨረሻ ላይ ሰውዬው ዋናው ኃላፊው እንግዲህ ይኸውልህ እኛ አሁን አንድ እድል ልንሰጥህ ነው። በጣም ኃይለኛ ወጥመዱ ስንከተተኝ፣ አንድ እድል ልንሰጥህ ነው ያም የምንሰጥህ እድል ምንድ ነው? ብዙ ሰዎች እንደምታውቀው እንግዲህ ይሄ ሜክሲኮ ማለት ወደ ካናዳ እና ወደ አሜሪካ የሚካሄድበት ሀገር ነው፣ እና ብዙ ከአፍሪካም ከተለያየ ቦታ ሰዎች ይመጣሉ። ይመጡና ይሄን እንደ እንትን ነው የሚጠቀሙበት ማለት ነው። ስለዚህ እኛ ደግሞ ሰዎችን እንይዝና ችግር ውስጥ ከሚገቡ ምን እድል እንሰጣቸዋለን እዚህ የሪፊጂ እድል እንሰጣቸው እና እዚህ በትክክለኛው መንገድ ሪፊጂ ውስጥ ገብተው ፕሮሰስ አድርገው ወደሚፈልጉበት ሀገር ይሄዳሉ አለኝ አሁን በጣም ደስ የሚል እንትን ነው አሪፍ ዲል ነው ምክንያቱም አሁን አለማመኔ የሚቀጥለው ምን ውስጥ ምክንያቱም ሜክሲኮም ከወረድኩኝ ሰላም ነው ምክንያቱም ሜክሲኮ ከወረድኩ ማለት ኦልሬዲ አሜሪካ ለመሄድ ቅርብ ነው። ሁለተኛ ወደ ካናዳም ለመሄድም ቅርብ ነው። ስለዚህ ስትሬት ካናዳም ብገባ ጥሩ ነው። ግን ችግሩ ግን ፓስፖርቱን ስለያዝኩት የፓስፖርቱን እንዴት መጣል እንዳለብኝ እሱ እሱ ራሱ እንትን ነው። ስለዚህ ሁለቱም ያዋጣኛል አልኩ ማለት ነው። ከዛ መጀመሪያ እነሱ ጠየቁኝ እና በቃ ይሄንን የምናደርገው ግን አንተ ይሄ ፓስፖርት የአንተ እንዳልሆነ ካመንን በኋላ ነው ይሄን እድል የምንሰጥህ አሉኝ ማለት ከዛ፣ የመጀመሪያው ራውንድ ላይ አላመንኳቸውም። ስለዚህ እኔ ነኝ የእኔ ፓስፖርት ነው ምናምን ብዬ በቃ ለመከራከር ሞከርኩ። አሁን እነሱ በምን አሸነፉኝ? አሁን እኮ አሁን አንተ ይሄ የእኔ ፓስፖርት ነው ካልክ ሌላ ኤቪደንስ ልታሳየን ይገባል። ለምሳሌ አይዲ፣ የካናዳ አይዲ ወይ ደግሞ ሶሻል ሴኩሪቲ ነምበር ኦር ባንክ ካርድ ኦር ኤኒ አዘር ዶኪመንት ልታሳይን ይገባል። ካላሳየህን ግን በትክክለኛው ይሄ የአንተ ፓስፖርት አይደለም። ምክንያቱም ሌላ ነገር ሊኖርህ ይገባል። አትሊስት ሚኒመም አይዲ ሊኖርህ ይገባል። አ አው ሳስበውም ትክክል ነው። አንድ እውነተኛ ትክክለኛ ሰው ሊያቀርበ የሚገባው ይሄንን ነው። ስለዚህ እውነት፣ እኔ ድራይቨር ላይሰንስ የለኝም፣ አይዲ የለኝም፣ ምንም የለኝም። ስለዚህ ፓስፖርት ብቻ ነው የምመጣው። ስለዚህ እነዚህ ሰዎች እኔን ለማቆም መብት አላቸው። ከዛ አሰብኩ አሰብኩና መጨረሻ ላይ ያው ለመወሰን በጣም ሳስብ ገባቸው ገባቸው ምክንያቱም ሲያስቡት ይሄ ሰው የቆየው ሌላ ነገር ማያሳየን ከሆነ በቃ ትክክል ህገወጥ የሆነ ሰው ነው ማለት ነው ፓስፖርቱ የሌላ ሰው ነው ማለት ነው የሚለው ውሳኔ ላደረሱ ማለት ነው። ስለዚህ መጨረሻ ላይ ብዙ እንትን ካረኩ በኋላ ፋይናል ያ አልኳቸው። ትክክል ነው ብዬ አመንኩ። ሳምን በጣም የሚገርም የእነሱ ደስታ። ለካ እስከዛ ደቂቃ ድረስ ግን በጣም ተጠራጥረዋል፣ ምክንያቱም የካናዳ መንግስት ሊከሳቸው ይችላል። ፓስፖርት አለ ማለት እንግዲህ ዜግነት አለ ማለት ነው ስለዚህ ዜጋ ሆኜ እነዚህ ሰዎች ቢያጎሳቁልኝ የሜክሲኮን ገቨርመንት የሜክሲኮን እንትን ሊከራከርልኝ ይችላል ማለት ስለዚህ ያንን ፈርተውታል ስለዚህ ይሄንን ስነግራቸው በጣም ደስ አላቸው እና ጨበጨቡ ምናምን ያ ያ አላልኩ ምናምን ተባባሉ በስፓኒሽ በእርስ በራሳቸው ማለት ነው እሱን ተነጋገሩ በጣም ደስ አላቸው በቃ ይሄንን እናያለን ምናምን አሉኝ። በቃ ውል በጣም ደስ አላቸው። መጨረሻ ላይ በቃ ፓስፖርቱን ያዙና አሁን ወደ ሪፊጂ ካምፕ እንትን ከማድረጋችን በፊት እዚህ አድረህ ከዛ በኋላ ነገ ወደ ሪፊጂ ካምፕ እንልካለን እና በቃ እዛም ብዙ አፍሪካኖች ብዙ የተለያዩ ሰዎች አሉ ስለዚህ ከነሱ ጋር ሆነ በቃ ወደምትፈልግበት ሀገር መሄድ ይችላለ ምናምን ሲሉኝ፣ እንደውም አሪፍ ነው ይሄ እንደውም ወደ አሜሪካ የሚሄድም እድል አጋጥሜ ማለት ነው። ስለዚህ በጣም ጥሩ እድል ነው ብዬ ተቀበልኩ ማለት ነው። እና መንኳቸው መጨረሻ ላይ ማለት ነው። ከዛ ማታ ላይ የሆነ ክፍል ይዘው ሄዱ። አሪፍ ክፍል ነው። ምግብ መጣ ምናምን፣ በደንብ ነው ያዙኝ። በቃ ሰዎች በደንብ ማመኔ በጣም ያዋጣል ማለት ነው። ጥሩ ነገር ነው ያደረግኩት ብዬ በጣም አምኛለሁ ማለት ነው። ከዛ ገባው ግን እዛ ክፍል አስገብተውኝ እንትን እያለ የሆነች ጋዜጠኛ ጋዜጠኛ ትመስለኛለች እና መጣችና በእንግሊዝኛ ነው እነዚህ ሰዎች ዲፖርት ሊያደርገው ነው አለችኝ። እና እኔ ከሂውማን ራይት ነው የመጣሁት በለኝ ከሆነ ብቻ። እና ብዙ አላመንኳትም ማለት ከኬት ሰምታ ነው ምናምን ብዬ ገርሞኛል። ከዛ ተጠንቀቅ፣ እነዚህ ሰዎች ዲፖርት ሊያደርጉ ነው ምናምናም ብላ ሄደች። በኋላ በቃ ትንሽ መጠራጠር ጀመርኩ። ግን ሁኔታውን ሳየው እነዚህ ሰዎች ካመንኩላቸው በኋላ ፕሮሚስ ገብተውልኛል። ስለዚህ ለምን ዲፖርት ሊያደርጉ ይችላሉ? ስለዚህ ቀጥታ ወደ ሪፊጂ ካምፕ ይወስዱኛል ምናምን ብዬ አሰብኩ ማለት ነው። ከዛ ማታ ተኛው ያው ደክሞኝ ነበር ምናምን በኋላ እንግዲህ ያው ጠዋት ይወስዱኛል ብዬ ተኛው ማለት ነው። ስለዚህ ጠዋት ላይ የሆነ ሰው መጣና ቀሰቀሰኝ ሲቀሰቅሰኝ ሁለት ናቸው እና እንትን ልብስ ለብሰዋል፣ የሚሊተሪ ልብስ ለብሰዋል። የወታደር አይነት ልብስ ነው የለበሱት። ከዛ አሁን ሁለቱም ልብስን ፓካርክ ሌስቀው ምናምን ነገር አሪ። ከዛ እንዲህ ወዴት ሊወስዱኝ ነው? ሪፊጂ ካምፕ የሚወስዱኝ ከሆነ ለምንድን እንደዚህ የሚያጣድፉኝ? በዛ ላይ ደግሞ ጠዋት ነው። ከዛ እንዲህ የምናካቸው ምናምን አልኩ ማለት ነው። ከዛ ሁኔታቸውን ሳየው በቃ የማስገደድ አይነት ነገር ነው ማለት ነው። ከዛ ሴትዮዋ ያለችው ነገር ትዝ አለኝ። ያ ማለት እነዚህ ሰዎች እንግዲህ ወደ ቬንዙዌላ ዲፖርት ሊያደርጉኝ ነው ማለት ነው አልኩ። ከዛ ያው የተቀላቀለ ስሜት ተሰማኝ። ትንሽ እንደሄድኩኝ ይዘውኝ ሲሄዱ ቀጥታ በቃ ዲፖርት ሊያደርጉኝ እንደሆነ ገባኝ። ከዛ ትንሽ ሄድን። ከዛ ወደ ፕሌን የሆነ ፕሌን የቆመ ፕሌን ነበረ። ወደዛ ሄድን፣ የሆነ ወረቀት ምናምን ምናምን እንትን አደረጉ። በቃ አይ በቃ ዲፖርት ላይ ያደረጉኝ ነው አልኩና ተስፋ ቆርጬ፣ ከዛ እስከ ፕሌኑ ድረስ ፕሌኑ እስኪነሳ ድረስ እነዚህ ሁለት ሰዎች እስከ ፕሌኑ ውስጥ ገብተው ጠበቁ፣ ከፕሌን እንዳልወርድ። በቃ የዛን ጊዜ እርግጠኛ ሆን በቃ እነ ሰዎች ዲፖርት ተሸወርኩ ማለት ነው ሸወሪኝ ማለት ነው አልኩኝ እና ብዙ እንትን አላልኩም። ለምን እስከ ከቬንዙዌላ በኋላ ልመጣ እንደሚችል ውስጤ በጣም በኮንፊደንስ ውስጤ እንትን አለኝ። ፕላስ ደግሞ ብዙ ሰዎች በዛ እንደሚያልፉ አቃሉ። ስለዚህ ይሄንን እድል መጠቀም የጥሩ ነው፣ ግን ካልተሳካም ደግሞ ምንም ማለት አይደለም። ስለዚህ ቀጥታ ወደ የተወሰዱኝ ማለት ነው። ፕሌን ውስጥ አስገቡኝ ቀጥታ ፕሌኑ ወዴት ሄዳል ማለት ነው? ወደ ካራካስ ተመለሰ ማለት ነው። የተቀላቀለ ስሜት ነበረኛው። አንዳንድ ጊዜ አንዳንድ ነገር ስትሞክሩ፣ በተለይ ህገ ወጥ የሆነ ነገር ስትሞክሩ ሊሆን ይችላል አይሆን ይችላል ብላችሁ ስለምታስቡ ባለመሆኑም ትንሽ ብትበሳጩም ሊሆንም ላይሆንም ይችላል የሚለውን ነገር ይዛችሁ ስለምትሄዱ ብዙ አስጨንቃችሁም አንድ ጊዜ እስክትገቡበት ነው እንደ ያንን ነገር። ከዛ በኋላ ከገባችሁበት በኋላ በቃ ኢስ ላይክ ቁማር ነው መጫወት ነው። ትበላላችሁ ወይ ትበላላችሁ፣ ከሁለት አንዱ የሚሆነው ማለት ነው። እና መጨረሻ ላይ ሰዎቹ ወደ ይዘውኝ ሄዱ ማለት ነው። ወደ ቬንዙዌላ አይሮፕላኑ ካራካስ ገባ። እና ካራካስ ገባ። ካራካስ ወደ ሚዲያ አካባቢ ይመስለኛል የደረስ ነው ወደ ካራካስ ሚዲያ አካባቢ ደረስን። ወደ ምሳሳት አካባቢ ልክ እንደወረድኩኝ ያ ሰውዬ መጀመሪያ በጣም ተጠራጥሮኝ የነበረ ሰውዬ እሱ አገኘኝ። ከዛ ስፓኒሾች ሲሳደቡ እናትን ምናምን የሚሉት ነገር አላቸው ማድሬ ምናምን ይላሉ። ማድሬ ማለት እናት ማለት ነው። እና ሰውየው በቃ እንደዛ ነው የሰደበኝ፣ እንደዛ ነው የሚሳደበው የነበረው። እና አሳቀኝም ትንሽም አስደነገጠኝ፣ ግን በአብዛኛው እንትኑ ግን አሳቀኝ። ምክንያቱም ሁኔታው ልክ እንደ ልጅ አታለኸኝ እንዴት ትሄዳለ፣ አውቄያለሁ፣ አውቄያለሁ እኔ አታለኝ እንዴት ገብቶኛል፣ ምናምን ነገር ይላቸዋል። ያው በስፓኒሽ ያን ለእነሱ የሚናገረው እና በጣም ተበሳጨ ምናምን። ምክንያቱም ያው አስፎገርኩት ማለት ነው። የኤሪያ ማኔጀር ሆኖ እሱ ቼክ አድርጎ መላክ ነበረበት፣ ግን አትሊስት ያው ተጠራጥሮም ደውሏል። ስለዚህ በግማሽ አትሊስት ኃላፊነቱን የተወጣ ይመስለኛል። ስለዚህ ሰዎቹ ተቀበሉኝ። አሁን የያዙኝ ሰዎች የቬኔዙዌላ ሰዎች ናቸው። ከዛ እነሱ ወደ ማረፊያ ክፍል ይዘው ሄዱ ማለት ነው። ማረፊያ ክፍል ብለው ይዘው ሄዱ። ከዛ እዛው ኤርፖርት ውስጥ አንደርግራውንድ እንትን ነበር፣ እስር ቤት ነበር እና ወደታች ይዞኝ ሄዱ። ከዛ በኋላ ጨለማ የሆነው ቦታ የሆነ ፋን ነው የሆነ ብቻ ቀዝቃዛ ነፋስ ነው ፍ የሚልበት እና እዛ ውስጥ አንድ ክፍል ውስጥ ጨለማ ክፍል ነው። ከዛ እዛ አስገቡና በሩን ዘጉ። ከዛ ነው ዘጉብኝ። ከዛ በፊት ግን ይቅርታ፣ ከዛ በፊት አንድ ነገር የሚሰረኩት የምን ዜጋነ ምንድን ምናምናም ሲሉኝ፣ ማነ የምን ዜጋነ ሲሉኝ ሱማሌ ነኝ አልኳቸው። ስምህ ማን ነው ሲሉኝ ጣሃ አልኳቸው። ጣሃ መሐመድ ነው ምናምን፣ ጣሃ መሐመድ ነው። ጓደኞቼ እንደዚህ ብያቸው እስከ አሜሪካ ድረስ ጣሃ ነበር የሚሉኝ አንዳንድ ጊዜ እና ጣሃ ነው ስሙ ራሱ ከየት እንደመጣልኝ አላውቅም። ከዛ ከሶማሌ ነው የመጣሁት። ያው ሶማሌ እንደምታውቁት እንግዲህ ጦርነት አለ። ያው ስለዚህ ብዙ ጊዜ ዲፖርት አይደረጉም የሚል ነገር ስላለ ኢትዮጵያ ምናምን ብል ሌላ ሀገር ብል ምናልባት በሊሴፋሴ ወር በሌላ ነገር ይሉክኛል ብዬ አልነገርኳቸውም ማለት ነው። ከዛ በዛ እንትን አደረጉ አስገቡኝ ያንን ካስገቡኝ በኋላ ከኢንተርቪው በኋላ ነው ይህ ያስገቡኝ። ጨለማ ቦታው እና በጣም ይቀዘቅዛል። ቅዝቃዜውን ነገራቸው አልችልም። አንድ ልብስ ነው የለበስኩት። የሆነ ፋን ነው ፋኑ ደግሞ እንትን ነገር ቀጥታ አልጋው ጋር ነው የሚሄደው። ማለት ምንም ክፍሏ ጠባብ ነች። ወደዛ ወደዚያ አትሄዱም። ምን የሚለበስ ነገር የለውም። ቢያስኩ የለበስኩትን ልብስ ብቻ ነው ይዤ ነበር እና እንዴት ምን ላድርግ። በቃ መቀመጥ መቆም በጣም አስቸጋሪ የሆነ ታይም ነበር እና ለካ እነሱ ሆነ ፐርፈዝሊ ነው ያንን ያደረጉት ያው ጀስት ቶርቸር ለማድረግ ማለት ነው። ከዛ በኋላ በቃ ትንሽ የቆየው የቆየው ምንም ነገር እንደማላመጣ ስገባ በቃ ይነዋት ለምን ስፖርት አልሰራም ማለት ጀመርኩ ዛ ከዛ ምክንያቱም ሰውነቴ ከሞቀ አትሊስት ያኛው ቅዝቃዜ ይኖረዋል ማለት ነው፣ እና ሰውነቴ ከሞቀ መተኛትም እችላለሁ። ስለዚህ በቃ እዛው መዝለል ጀመርኩ ምናምን ምናምን። እና እንደውም ለካ አንዳንዴ ፕሮብሌም ሲመጣ የሆነ መፍትሄ እንድትሹ ያደርጋቸዋል። ብዙ ጊዜ ይሄ ፕሮብለም ኢዝ ዘ ማዘር ኦፍ ኢንቨንሽን፣ ይሄ ችግር የፈጠራ እናት ነው የሚለው ንግግር ድሮ ከልጅነት ሰማዋለሁ እና ለካ ችግር ሰው ችግር ሲገባ በአጋጣሚ በቃ ያ ችግር ወደ ሌላ ነገር እንዲፈጥር ያደርገዋል። ከዛ እዛው ፑሻፕ እዛው እንትን ምናምን ምናምን እየሰራ በቃ ላበላ ምናምን ወይኔ ከዛ በኋላ በስነስርዓት እንትን ማድረግ መተኛት ጀመርኩ። ከዛ ሆነ ማታ አካባቢ በትንሽ እንትን እጅ ማሳለፊያ የምታክል እንትን ምግብ አመጡልኝ። በዛ ነው የሚሰጡኝ፣ በሩ አይከፈትም። ከዛ ያ ማለት ሶሊተሪ ኮንፋይንመንት የሚሉት ይሄ በቃ ለብቻችሁ የምትታሰሩበት ቦታ ነው ማለት ነው። ሰዎች ያሰሩኝ ከዛ እንደዛ ወደ ሶስት ቀን ያህል አካባቢ አፍተርኑን አካባቢ ነው የመጣት ብያቸው አለው የገባት ወደ ቬንዙዌላ ወደ ሶስት ቀን አካባቢ ያሰሩኝ ማለት ነው። ከዛ በኋላ ጠዋት ላይ እንዳልኳቸው እንግዲህ ስፖርት የሰራው ምግብ ከበላው በኋላ እንትን እያረኩ ምናምን። የሚገርመው ነገር ሰው ልጅ ለካ አንድ ነገር ማይቀየርለት ከሆነ ያን ነገር እየለመዱ ይመጣል። በቃ በስነ ስርአት ተኝ ያለሁ በስነ ስርአት እንትን አደርጋለሁ። እና ማስበው ራሱ ልክ ውጭ እንዳለሁ አድርጌ ነው ማስበው። እና በአእምሮዬ ውጭ እንዳለው የሆነ በቃ ቢዚ የሆነ ኤሪያ ላይ እንዳለሁ እያደረግኩ ነው አእምሮዬን ምነግረው ማለት ነው። እና በዛ ሁኔታ ውስጥ እኛ ብቻ ብዙ ነገር ተማርኩኝ ማለት ነው። እና እንደውም ሰዎች በቃ ጨለማ ስታሰቡ እንዲያደርጉ ምናምን ብዬ ሌላ እንትን ቪዲዮ ሁሉ ሰርች ያለው ከዚህ በፊት እና ችግር በጣም ብዙ ነገር እንድታደርጉ ያደርጋል ማለት ነው። ከዛ እነዚህ ሰዎች ቆዩ ከትንሽ ጊዜ ከአንድ ሁለት ሶስት ቀን አካባቢ ይመስለኛል ከቆዩ እንትን አሉ እና መጡ። ተከፈተ። ሲከፈት አይኔ የራሱ ፀሐይ፣ ለካ አይንን የሚያበራው ፀሐይ ሲኖር ነው። አይገርማቸውም እና ልክ አይኔ ራሱ ፀሐይ እንትን ብርሃን ማየት እራሱ አልቻለም። በጣም ከበደው። ከዛ በኋላ እንደምንም ታገልኩ ምናምን የተጨናበስኩ ምናምን ለመድኩት። ከዛ በኋላ እነሱ ምን እንትን ብለዋል፣ የሚገርመው ቴምፖራሪ የመኖሪያ ፍቃድ ሰጥተውኛል አዘጋጅተውልኛል ማለት ነው። ስለዚህ ሳየው እዛው ፎቶግራፍ አነሱኝ እዛው እንትን አደረጉና ጣሃ መሐመድ ሱማሌ ዜጋ፣ ከዚህ በኋላ ይህን ያህል ጊዜ ካናዳ ለአሚን ቬኔዙዌላ ለሁለት ዓመት መኖር ይችላል፣ እና ጉዳዩ ታይቶ ምናምናምን የሚል በስፓኒሽ ነው የተጻፈው። ስፓኒሽና በእንግሊዝኛ በስፓኒሽና በእንግሊዝኛ ጽፏል። እሱን ወርቀት ሰጡኝ እና በቃ አሁን ወደምትሄድበት ሂድ፣ በቃ ይሄ የመኖሪያ ፈቃድ ነው። እዚህ እስካለ ድረስ ጦርነት ስላለባችሁ አገራችሁ እዚህ መቆየት ትችላለህ። የቬኔዙዌላ መንግስት ቴምፖራሪ ስታተስ ሰጥተዋል። እንግዲህ ያ ቴምፖራሪ ስታተስ እኮ ናይጄሪያኖቹ፣ ጋናዎቹ ምናምን በጣም በከፍተኛ ደረጃ የሚፈልጉት ዶክመንት ነው እና እኔ እንደዚህ በአጋጣሚ ነው ያገኘሁት እና በኋላ ከወጣው በኋላ ሳገኛቸው እና ስነግራቸው በቃ እኛም እዛ ሄደን እንደ ባገኘ ነው አሉ። ለምን እነሱ ድራግም ምንም ሌላ ህገወጥ የሆነ ብዙ ነገር ስለሚሰሩ